ማ ቢፖስቱ ታጥቄ ውጪ ጠብቃቸው ነበረ። አይ እነሱም እንትን አላሉትም። በሕግም ደግሞ ያስጠይቃቸው ሊልማ ቆሾ ቆንቦር የሚለቁት እኔ ክርስቶስን ለማንም አድራሻዬ ልኬ አላቅም። አሁን የምኖርበትን ለማንም ሰው ልኬ አላቅም። በዛ ላይ ደግሞ ከነዋሪዎቹ በስተቀር ማንም ሰው እንትን ማለት አይችልም። ማንም ሰው ጥቂት ጥቂት በቁጥር የሚቆጠሩ ሰዎች ናቸው የሚኖርበት በቁጥር ማለት ነው ላይ ጥቂት ሰዎች በቁጥር በጣት መቆጥሩባቸው ናቸው። ማንም ሰው እንትን ማለት አይችልም። ማንም ሰው ከባለቤት በስተቀር ጸት ወለ ዘው ብለህ የምገባበት ቦታ ነው። ገባክ፣ ዝም ብዬ አይደለም የሚከፈለው። ለማለት ያክለው አመሰግናለሁ። እኔ እንደኔ ጠላትና መንጋ ያለበት ሰው ጌሮ የሆነ ሰፈር ውስጥ አይደለም የሚኖረው መታጠቅ ያለበት ቦታ ነው። ወይዋ ያለበት ነው መኖር ያለበት። እና እኔ በደምብ ጠንቅቄ የማደርገውን ነገር ጠንቅቄ አውቃለሁ። እቃ ራሱ አራልክም እቃ ራሱ ማለት ነው ሰዎች ሲልኩልኝ እዛ በፖስታ ቤት ይላኩ እሰጣቸዋለሁ። የፖስታ ቤት የራስ ርቀቱ እናቴ ንሳኝ ሩቅ ነው ያደረኩትኝ እዚህ አካባቢ እናት እንኳን ብለው ሀበሻ ስለሆነ ስለሚያስቡ ሩቅ አድርጌ፣ ለምን ድራይቭ አድርጌ ለምን አይሆንም? ሩቅ አድርጌ ነው እና እኔ ሁሉንም ከአስከፈ ማደርጋትን አውቃለሁ። ደደባ አይደለሁም። ሰው አምኜ ተክጃለሁ፣ ሰው አምኜ ዋሽተዋል። እና አሁን እኔ የሰው እምነቴ እዚች ጋ ነው ያለው። ሰው አላምንም። አወራችኋለሁ በደንብ እንትን እንዲህ ናት። የተጣላሁት እንኳን አማ አለው ምን አገባኝ፣ ተጣልችኋለሁ አማ ምን እላለሁ። ከዛ በተረፈ ግን የራሴ ሚስጥር በቃ አላወራም። ተምሬበት ታመሜበት፣ አለውም ተምሬበት፣ አለውም ለማንም ክርስቶስን አስቡት እንግዲህ አለው። እህቴ ናት፣ አማራ ናት፣ ደሜ ናት ብዬ እኮ ነው እንትን ምንድን ነው ቀሚስ ልላክልኝ ስትለይ ስትለኝ አንስቼ አድራሻይን የላኩትኝ። እሷ ግን አድራሻይን አውጥታ ለቀቀችው። ስለዛ ይህንን ትምህርት ተምር ያሉና እኔ ለማንም አልሰጥም ለማንም አስቀም መስቀሉ ስር ነው ደስ ይላል። ለማንም አንቺማ ማትም ያረን ቤታ ባለማታ ይህ ማተቤላ ከልኝ ሽማይ ነው የድሮ የቀድሞ ሽማይ። አሁን ውሽማ የለኝም ለጊዜው፣ አዲሱ ሽማይ እየፈለግኩ ነው። የቀድሞ ሽማይ ሳይሽ ቲክቶክ ላይ እያበድሽ ነው። ድሮ ሳቅሽ እንዲያለበርሽም እግዚአብሔር ይቅረብሽን ብሎ እሺ እሺዬ። እኔ ፍቅር ወይኔ፣ የድሮ ማንቆርቆሪያ ብላለ ጓደኛ አይጣልም። እሺዬ፣ እንዴት ነህ የጠፋ ሰው ደህና ነህ? በስመ አብ ማርያም፣ ምን ተጠፋፋን? እናንተም ጠፋችሁ እኔም ጠፋው። እግዚአብሔርን ደህና ነህ? እሺ እንዴት ነህ? ኬኔ ጌታ በጣም ደስ ብሎኛል። ለሰው መልእክት እኮ ልኬብ ነበር። ቆይ አንዴ ቻርጅ ላድርግ ስልኬ። በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እንዴት ነህ? ከይሰሬኮ በስለስራ ሳውራ እንደዚህ ነው እና እናወራለን። እሺ ታንቆይ ሞተውን ነው? ማን ደግሞ ታንቆይ ሞተው ታንቁ ሞተም ሰው አለ። ግ እናንተ ድሬዳዋ ዩኒቨርሲቲ ተቃጠለ የምትሉታ ውሸታችሁን ነው አይደል? እንደው ሰሞኑን አጀንዳ አጣችሁ። ደህና ሁንልኝ፣ ባለህበት ባለህበት፣ ወንድም አለም ደህና ሁንልኝ። እደውላ አለሁ፣ እናወራለን። እሺ ለሮሚ የነገርሻት ኖ ለሮሚ የነገርኳት የሞተውን ያልኳት፣ ይህ አልሞተም፣ በህይወት አለ። ከዛ መስቀል ሌላ የነበርኩ ለካ፣ ከዛ ውሽማ ኔላከል የድሮ ማለት ነው የቀድሞው የቀድሞን የላከልኝ ስለዚያ አልጥለውም። ይሄ የስዕሉንም ይሄንን የላከልኝ እሱ ነው። እንትንም የላከልኝ ጸበል ምናምን። ጥሩ ውሽማ አይኑራችሁ። የድሮ የቀድሞ የሆነ ያለ ቀድሞ። አመሰግናለሁ አቤል። እናንተ ወይኔ አቤል፣ ኦ ዚኛው ስልክ አቤል፣ አልጠፋባችሁም። እኔም እኮ ግን ባለጌ ነኝ፣ ሰው አልጠይቅም ማርያምን። ችግር እኮ እሱ ነው እኔ ሰው አላችሁ። የት ናችሁ እናንተ? ዩቲዩብ እኮ ገንዘብ እኮ ከፈለኝ ልትሻሙ እንዴ? እንደዚህ ጭማ ከሆነች ነገም ልግባ እኔ። እርግፍ አድርጌ ማቆሚያ ነው ያዘንኩት። ለካ እንዲህ ነው እንደሚከፍላችሁ። ማሮቺ ማርያም ምን አው እንዴ? አላማረብኝም እንጥፍጥፍ ውበት ያልጨመርም፣ አሮቼ አዳዲስ ዊጎች አልተገዙም፣ ምናምን አላማረብኝም አሮቼ ስንት አስር ዶላር። እሱንስ ማናየበት ማናየበት። አይ አምላኬ፣ እንዲህ እየተሳደባችሁ ነው ዩቲዩብ እችን የሚከፍላችሁ? ለዛ ነው ለካ ቲክቶክ ላይ ተሰማርታችሁ ተደራጅታችሁ የመጣችሁት ነው እንዴ የሚከፍላችሁ? እግዚኦ፣ መዓርን ክርስቶስ ቢቀርስ ማርያምን ቢቀርሰው ሰው ባላማ እንደዚህ ቲክቶክ ላይ እያዝናናው እያጉላላው ጊፍት እየሰጣችሁኝ በቀን ቢያንስ ሁለት መቶ ዶላር ይዤ አልወጣም። በስመ አብ ሳሪነ ለቅድስ አሐዱ አምላክ አሜን። ለዚች ብር አይሆንም ጋይስ፣ አልፈልግም፣ አልፈልግም። ትችዋለሁ፣ ይሻሙበት ይብሉበት። ዩቲዩበሮች ተሻሙ፣ እኔ ውጥቼ እላችኋለሁ። ተጋደሉ፣ ስትፈልጉ አልፈልግም አልፈልግም አልፈልግም። በስመ አብ ወመንፈስ ቅዱስ። አዎ የምሬን እናቴን ሳይ እንዴ ወይ ደግሞ እንትን መጀመሪያ ጊዜ እንትን ስላላረኩት መሰለኝ። አሁን እንደዚህ ስል ደግሞ ይመጣሉ ምቀኞቼ። ለዓለም አካፈል